ማን ነው ሄኖክ ነው ስሙ? ያለች ማን ነው ስሙ? በእናታችሁ ከብሩኬ ጋር የነበረው ልጅ ገና ሲገባ ብሩኬ ጭንቅላቱን ድፍቅ አድርጎ አስገባው። ከዛ ያኛው ደግሞ በቦክስ ምናምን እያሉ አልጋ ላይ ጭራሽ እንደባለሉት። ፍፄ ፍፄ ምን አደረገ? ፍፄ ምን አጠፋ? እኔ በጣም ነው ያሳዘነኝ የሆነት። አንዳንድ ጊዜ ገላጋይ ይደበደባል የሚባለው ነገር እውነት ነው። ዋናው ቁጭ ብሎ ማለት ነው እና ጥሩ ነገር አላደረጋችሁም። በነገራችን ላይ ብሩኬም ያኛውም ጓደኛ ማለት ነው። የእውነት በጣም የሆነ ወጣ ያለ ነገር ነው ትናንትና ያደረጋችሁት። ምክንያቱም አትደባደቡ፣ ተነጋገሩ ባለ ነገሩን እንዲፈታ ባደረገ ፍፄ መደብደብ የለበትም እና ቡራዬ በጣም ተሳስተሃል፣ እውነት ለመናገር ከአንተን ብሶ ደግሞ ያኛው እንጂ ያኛው ደግሞ ምን ቤት ነው? ምን አገባው? ምንድነው ጥልቅ ያደረገው? ወንድ ከሆነ ከዛኛው ጋር ሄድ። በእርግጥ ያኛውንም ደብድባችሁታል አሉ እና እኔ በጣም ነው ያዘንኩት። ሐይሚዬ ደግሞ የኔ ቆንጆ ማለት ነው ለማን ናባቱ ብለሽ ነው የምታለቅሽው? ለማን ብለሽ ነው የምታለቅሽው? እንትን እውነት ሁለተኛ እንዳታለቅሽም ማለት ነው። በቃ የሆነ ነገር ትጀምሪዋለች ከሆነ ይሆናል ካልሆነ ሆነ ይቀራል እንጂ የምን ማልቀስ የምን መጨናነቅ እግዚአብሔር ነው የሚያውቀው የኔ ቆንጆ አንዳንድ ጊዜ በህይወታችን ብዙ ፈተናዎች ያጋጥሙናል ያንን ፈተና ደግሞ ጠንካራ ሆነን እናልፈዋለን ማለት ነው እናልፈዋለን ነገር ግን በእርግጥ አንቺን አሁን ያሳሰበሽ ምንድን ነው? ሌላ ችግር እንዳይፈጠር ሌላ ወንጀል፣ አሁን ያኛው ልጅ ሲደበደብ የሆነ ነገር ሲደረግ ምናምን፣ ያው ዞሮ ዞሮ ጦሱ ምኑ ምኑም እናንተው ጋር ነው የሚመጣው። ያንን በማሰብ ይመስለኛል። ለአንቺም አንደኛ በጣም እንትን ያልሹ እና ግን ተረጋጊ፣ መረጋጋት አለብሽ፣ ወደ ራስሽ መመለስ አለብሽ። አላ አደለ በቃ ከዚህ በኋላ ደግሞ ልጁ ራሱ አጠገብሽ እንዲደርስ ቦታም ባሰጡት መልካም ነው ብዬ አስባለሁ። በእርግጥ ያው ጥፋት የጠፋው መጀመሪያ ላይ ነው። ያው አንዳንድ ጊዜ እንደዚህ አይነት ነገር ሲፈጠር በጣም ይካበዳል ይጋነናል ብለን አናስብም፣ እና ነገሮች ከምናስባቸው በላይ ሆነው ነው የሚመጡት ማለት ነው እና ያ ትምህርት ይሆናል እኔ ትማሩበታላችሁ ብዬ ነው የማስበው። እና እኔ በይበልጥ ያዘንኩት ግን ማለት ነው ፍፄ ፍፄ ፍፄ ምስኪኑ ፍፄ ማለት ነው። እኔ ቤተሰብ እግዚአብሔር ይመስገን እኔ አልዋሻችሁም። እኔ ልሳቅብ ትናንትና ማለት ነው ማታ ማታ ማለት ነው ተኝቼ ነይ ያየሁ ቢደውን ማለት ተኝቼ እያየሁ እያለ ማለት ነው። ፍፄ አሳዝኖኛል፣ እውነት ነው አሳዝኖኛል ግን። የሆነ መጀመሪያ ከበር ላይ ድፍቅ አድርጎ ሲያስገቡ ብሩኬ ያኛው ልጅ ቦክሰው ሲጨምር አልጋው ላይ ያላቸው መንደባ ለመሆን እውነት አስቆኛል። እውነት በጣም አስቆኛል። በጣም አናዶኛል። ማለት የሆነ አሳዘነኝ። ፍፄ የእውነት ነበር ወይ እናት ለምን እንደሆነ ታውቃላችሁ ላችሁ የሆነ እንዴት ነው ሴቶች ስንጣላ ማለት ነው። ሴቶች ስንጣላ ከመቦጫጨርና ከመሰዳደብ አናልፍም። ወንድ ልጅ ሲጣላ በጣም ይጎዳዳል፣ ይጎዳዳል በቃ እስከ መጋደል ደረጃ ነው የሚደርሱት። ወንድ ልጅ ሲጣሉ ማለት ነው። እና ወይና ፈጣሪ ይቅር በለኝ አምላኬ። ሳቄ ግን ቪዲዮን ሳየሁ ሁሉ ነው ሳቄ የሚመጣው። ማለት የሆነ እያሳዘነኝ ራሱ ማለት ነው። በጣም እየሳኩ ነበረ። እና ፍፄ እንድፈቅ አድርጎ ገብቶ ቡራ፣ ከዛ ልክ ያኛው ሲደበድበው ደግሞ ያኛውን ይዘዋል። ብሩኬ ማታው ተው እያለ ማለት ነው። መጀመሪያ እኮ መደባደብን የጀመረው እኮ ራሱ ብሩኬ ነው። አይታችሁት ከሆነ ማለት ነው። እና እኔ ግን አሳዝነኛል። ፍፄ የኔ ቆንጆ ሐይሚም እኮ ተንታለች እኮ። ሐይሚን ተመታለች። ትናንትናማ እንደ እና እውነት፣ ብሩኬ ጅንኑ ትናንትና ትልቅ ስህተትን የሰራኸው። ትግስት ይኑርክ። ትግስት አስፈላጊ ናት፣ ይቺ ትግስት የምትባል ነገር። ይሄ ሁሉ እኮ ትግስት ማጣት ነው እዚህ ደረጃ የደረሳችሁት። እውነት እና ትግስትን የመሰለ ነገር የለም ወይ ጣጣ አህ እንደው እንደው ምን አይነት ጉር ነው በእናታችሁ እንደው እውነት እኔ በጣም እንትን እያልኩ ነው እና አንደኛ ግልጽ አድርገ ተናገር ራስክን ነጻ ውጣ እያልኩ እኔ ጮኋለሁ ጮኋለሁ የሚሰማኝ የለም እንጂ የሚሰማኝ ሰው እኮ የለም ቡራ ተው እራስ ራስክን ነጻ ውጣ ሀይሚ የምጠይቅህን ጥያቄ መልስላት አሁን ያ ፎቶ አየው አይደለ ካየው በኋላ ይሄንን ማመና ቅቶች ነው ወይ ማመና ቅቶች ነው ወይ የምጠይቅኝ እንደውም አይመለከትሽም አያገባሽም ነው የሚለው። እና ይሄ አያገባሽም አይመለከትሽም ወይም አያገባህ አይመለከትህም መባባል ጥሩ አይደለም ጥሩ አይደለም። እና ማለት ነው አሁንም ቢሆን ሀይሚ ቡራዬ፣ ቆም ብላችሁ ቆም ብላችሁ ብታስቡበት ጥሩ ነው ብዬ አስባለሁ። አንደኛ ድብድብ ማለት ነው ጥሩ አይደለም። በድብድብ ውስጥ አሁን ጥርስ መውደቅ ቢኖር አይናቸው የሆነ ነገር ቢሆን ምናምን፣ ተጠያቂ ማን ነው? እናንተ ናቸው የምትጠየቁት እኮ እናንተ ናችሁ የምትጠየቁት። እና እኔ በድብድብ አላምን ዋን ነጋገር ማመን አለባችሁ እና ጥሩ ስራ አልሰራችሁም። ትናንትና ትልቅ ስህተትን የሰራችሁት የእውነት ነው የምላችሁ። ግን ይቅርታ ተባባሉ፣ በእናታችሁ ይቅርታ ተባባሉ። ወንድማችን እዚያ ቴዲ እንዴት ሆነ ይሆን ቴዲ እንደ ምኑን የመታው የሆነ ይሆን የጣለው አወላልቆ የጣለው ቡራ ኧረ ተው ባለፈው ዳኒ ሮይስትን አወላግደህ ጥርሱን አርግፈህ ጥለህ ክስ ድረስ ሄዶ ነበር በሽምግልና በምን በምን በምን ተደርጎ ነው የቆመው ማለት ነው አሁን ደግሞ ሌላ ነገር ውስጥ ተው ቡራ እያትደባደብ ተው ጥሩ አይደለም፣ አባቴ ይቅረብህ እንደዚህ አይነት ነገር። ነገሩን ፍታው ፍትት አድርግና ነገሩን በሰላም ብትኖሩ መልካም ነው ብዬ አስባለሁ። በተረፈ እንግዲህ ሰላሙን ፍቅሩን እንግዲህ እመኝላችኋለሁ ውዶቼ። ማሮቼ ደግሞ አትጨናነቁ፣ አታስቡ፣ ነገሮች ይስተካከላሉ ብዬ አስባለሁ። ምድረ የሚያዘጋኝ ወይኔ፣ ወይኔ፣ ወይኔ የሚያዘጋገኝ ጀመረ። ራብ ነው እንቅልፍ ነው ወይስ ምንድን ነው? ወይ ነገር እና ለማንኛውም ማለት ነው፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብሯችኋለሁ። ባይ ባይ